የሰሜን ሸዋ ዞን እና የኦሮሞ ብሔረሰብ አስተዳደር አጎራባች ሕዝቦችን የሰላም እና የኢኮኖሚ ተጠቃሚነት ለማረጋገጥ እየተሠራ መሆኑ ተገለጸ። በብሔረሰብ አስተዳደሩ እና በሰሜን ሸዋ ዞን ሰላምና ልማት ላይ ያተኮረ ውይይት በከሚሴ ከተማ ተካሂዷል። ኢማም ኢብራሂም በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና የሰሜን ሸዋ ዞን አጎራባች ዞኖች ከረመዳን እስከ ረመዳን ከትንሣኤ እስከ ትንሣኤ በሚል መሪ ሀሳብ በከሚሴ ከተማ የጋራ የሰላም እና የልማት ውይይት እየተካሄደ ነው። በውይይቱ የሁለቱ አጎራባች ዞኖች የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ወጣቶችና ተጽዕኖ ፈጣሪ ግለሰቦችን ጨምሮ የሁለቱ ዞኖች ከፍተኛ መሪዎች ተሳታፊ ናቸው። ውይይቱ የአካባቢው ህዝብ በጋራ የልማት ተጠቃሚነትና ማህበራዊ መስተጋብሩን የሚያጠናክሩበት መሆኑ ተገልጿል። በውይይቱ የተሳተፉ የሁለቱ ዞኖች የሃይማኖት መሪዎችና የሀገር ሽማግሌዎች የአማራና የኦሮሞ ህዝቦች ለዘመናት በአብሮነት የኖረ ህዝብ መሆኑን ተናግረዋል። የነበረው አብሮነት በጥቅመኞችና የጽንፈኛ ኃይሎች ሲሸረሸር እንደነበር ገልጸው አሁን ላይ በቀጠናው ሰላምን ለማጽናት ባሳለፍነው አንድ ዓመት በጋራ የተሰራው ሥራ የሰላምና የልማት ተጠቃሚነት ማረጋገጥ ተችሏል ብለዋል። ሌላኛው የሀገር ሽማግሌና የኦሮሞ ብሔረሰብ የሀገር ሽማግሌ በጋራ በመሆን ብዙ ጊዜ በተደጋጋሚ ግንኙነት እያደረግን ስለ ሰላም እየመከርን ህዝባችን ሰላም እንዲያገኝ ብዙ ስራ ሰርተናል። በተለያየ ጊዜ የሰላም ካውንስል ወይም ሰላም ኮሚቴ የሚባል ተዋቅሮ ከፍተኛ ስራ እየሰራ ያለ ነው። ማነው እያነካካን ያለው የሚለውን ነገር ዛሬ ህዝባችን እያወቀ ሀገር ሽማግሌው እያወቀ ወጣቱ እያወቀ በተለይ በተለይ ወጣቱ እያወቀ በመሄዱ አንነካካ ነካካ ከእንግዲህ ወዲህ የገሌን ጥሪ የገሌን ጥሪ ብለን አንሂድ እያለ ሀሳቡን እየሰጠ ባለበት ሰዓት ላይ እኔ አመታቱ የተሻለ አመታት በተለይ ባጣዬ በሰንበቴ በጀውሃ አካባቢ የነበሩት ግጭቶቻችን ሁሉ አሁን ረገብ ብለው የተሻለ አመታት ነው ብለን የምናይበት ነው ይሄ ዘመን ብዬ አስባለሁ። የሀገር ሽማግሌዎች ሚና የሃይማኖት አባቶች ሚና ከፍተኛ ነው። በዚህ አካባቢ የሚነሱ ግጭቶችን አለመግባባቶችን ወደ ጦርነት እያመሩትን አካባቢ መልሶ ወደ አንድ ለማምጣት በርካታ ስራዎችን ስንሰራ ቆይተናል። ምንድን ነው የሚያጋጭ ነገርስ፣ በዚህ ቀጣና ላይ ምን አለ በማለት በተደጋጋሚ የሰላም መድረክ በመፍጠር በሃይማኖት አባቶች ከአካባቢው ሽማግሌዎች ጋር የጋራ በማድረግ በርካታ ስራዎችን ስንሰራ ቆይተናል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ኤልያስ አበበ በቀጠናው በባለፉት ጊዜያት በተሰራው ስራ ቀጠናውን ወደ ሰላም በማምጣት ሁለቱ ህዝቦች በጋራ የሚገበያዩበትንና በጋራ የሚያለሙበትን አስቻይ ሁኔታዎች መፈጠሩን ጠቁመዋል። ምና ላይ መሬት ላይ ወርደን ስራ ሰርተናል። አርሶ አደሮቻችን ጋር ባዶ መሬት ላይ እየተኛን ስራ ሰርተናል። ከህዝባችን ጋር ስራ ሰርተናል። ውጤትም አምጥተዋል። የተዘጉ መንገዶች ተከፍተዋል። ህዝቡ በሰላም እየኖረ ነው። መሬቶች እየታረሱ ነው። አጣየ ከተማ በጣም ጥሩ ከተማ፣ ውብ ከተማ እየሆነች ነው። የተፈናቀሉ እየተመለሱ ነው። ጀዋሃም፣ አጣየም፣ ሰንበቴም፣ ጅሌ አርጡማ፣ አንጾኪያም ማለት አሁን ደግሞ በተመሳሳይ እንዲህ አይነት አልፎ አልፎ ችግር የሚከሰትባቸው ሁኔታዎች አሉ። አሁንም የቀረ ያልታረሱ መሬቶች የተወሰኑ አሉ። የተፈናቀሉ ነዋሪዎቻችን አሉ በሁለቱም በኩል። እነሱን ወደ ቀያቸው ማመለስ ያስፈልጋል። እርሻዎችን ማድረስ ያስፈልጋል። ወደ ተሟላ ሰላምና ወደ ልማት ውስጥ ማስገባት ያስፈልጋል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ባሳለፍነው አንድ ዓመት የሁለቱ ዞኖች አመራሮች በወሰዱት የጋራ ስምሪት በተሰራው ስራ ቀጠናውን ከግጭት በማውጣት ወደ ሰላም ማሸጋገር ተችሏል ብለዋል። የብሔረሰብ አስተዳዳሪና ሰሜን ሸዋ አካባቢ የሚታየውን ዋልታ ረግጥነት አመራርን በማጥፋት የጋራ አመራር መስጠት ስንጀምር ህዝባችንን በአንድ ማቆም ጀምረናል። ህዝባችንን ለሰላም አብሮ መቆም ጀምሯል። የሰላምን ትሩፋት ወደ ውጤት ለመቀየር በሰላሙ የሚመጡትን ትሩፋቶች መጠቀም ጀምሯል። ዛሬ አንድ ሆስፒታል በጋራ ይጠቀማል። አንድ ገበያ በጋራ ይጠቀማል። ወጣቶች አንድ ሜዳ ላይ እንደማንኛውም ወጣት የጋራ የሆነ የስፖርት ማዘውተሪያ ሜዳ የኖራቸው ስፖርት ለወዳጅነት፣ ስፖርት ለፍቅር፣ ስፖርት ለወንድማማችነት ይካፈላሉ። ይህንን አጣዬ ከተማ አስተዳደር ማምጣት ይቻላል። ሰመቴ ከተማ አስተዳደር የጋራ የሆነ ማለት ይሄ ብቻ ሳይቀር ዛሬ በትላልቅ መሰረተ ልማቶች ጭምር ማህበረሰቡን ለማስተሳሰር አቅደን እየሰራን ያለንበት ሁኔታ ነው ያለው። የቀጠናው ሕዝብ የከፋፋዮችን ሴራ የተረዳ በመሆኑ ለአብሮነቱ በትብብር እየሰሩ መሆኑ ተጠቅሷል። በተለያየ የግለሰብ ፍላጎት የሚገለጥ ነው እንጂ ዛሬ የበፊቱን ፍላጎታቸውን ማሳካት የሚችሉ አይደለም። ዛሬ ችግር ቢፈጠር የግለሰብ ችግር ነው፣ ሰው ነው የፈጠረው የሚል ነው። የኦሮሞ የአማራ የሚባል ችግር በቀጠናው ማጥፋት ተችሏል። ይሄ ትልቅ ሰክሰስ ነው። ሰው ሲሞት ሰው ሞቷል ማለት አለበት። ሰው ሲሞት አማራ ሞተ ኦሮሞ ሞተ የሚል የጽንፈኛ አመለካከትና ተግባር በዚህ ቀጠና የሚጠፋበትን መሰረት ማጥናት አለብን ብለን እሱ ነው እየሰራን ያለን።